ነበረ ማንም ሰው እንግዲህ የልጁን እንትን ማንም የተናገረ የለም። እንግዲህ እራሱ በራሱ ቻናል አዲስ ቻናል ከፍቶ ይቅርታ ስለጠፋው ስላስጨነኳችሁ ምናምን ብሎ በአዲስ እንትን መተዋል። ያው እንግዲህ ዋናው እሱ በሰላም መምጣቱ ነው። ሰው ደግሞ የለመዳችሁት ሰው የሆነ ጥፊት ሲልባችሁ ይጨንቃል። እውነት እንደኔ ከሆናችሁ በተለይ ስትከታተሉት የነበረው ሰው እንደዚህ አይደለም። ሶስት አራት ወር ይቅርና ሶስት ቀን አራት ቀን እኮ ቪዲዮ እንትን ካላሉ ፖስት ካላረጉ በጣም የሆነ በቃ የምታስቡት ሌላ ሌላ ነው። ምክንያቱም እነሱ የሚሰሩት ከሰው ጋር የተነካካ ነገር ስለሆነ ወይ አግተዋቸው ነው ወይ ምነው ሆነው ነው ብላችሁ ትጨንቃላችሁ። ልክ ከጎናችሁ ያለ ሰው አሁን ስልክ ቤተሰብ ጋር ደውላችሁ ኔትወርክ ችግር ሊሆን ይችላል፣ ምንም ሊሆን ይችላል። ደውላችሁ አላነሱ ሲሏችሁ እንዴት ነው የሚጨንቀው? በቃ አሁን ዩቲዩብ ላይ የራሱ የሚላቁ ቪዲዮ የምንከታተላቸው ቻናላቸውን በጣም ብዙ ናቸው። ግን እንደዚህ ደግሞ ረጅም ጊዜ ሲጠፉ ደግሞ ምን አጋጥሟቸው ነው ወይስ ታግተው ይሆን ብለን እራሳችን እናስጨንቃለን። እነሱ ግን ወይ እኮ ካልተመቸው ሰው ቪዲዮ ያለመስራት ካልተመቸው ችግር የለም ግን ሰላም መሆኑ ከታች ኮሜንት ስር መጻፍ ይችላል ወይ ብቻ በሆነ ነገር ጽፎ ሰላም ነኝ ብሎ እንትን ማለት ምንም አይደለም። ሰው ማስጨነቅ ጥሩ አይደለም። በተለይ ለምትከታተሉ ሰዎች ሲጠፋ የሆነ የምታስቡት የእንትን ነገር ነው። ብቻ እኔ ከባድ ነው ግን ስለመጣ ደስ ብሎኛል። ሞር ደግሞ ይህን ያክል ረጅም ጊዜ ጠፍቶ ከሚቆይ የሆነ ቴክስት የሆነ ነገር ጽፎ ቢሆን የተሻለ ነው። በጣም ብዙ ሰው ተጨንቋል። አሁን በለቀቀው ቪዲዮ ራሱ ስንት ሰው እንደተጨነቀ ኮሜንቱ ስታነቡ በደንብ እንትን ትላላችሁ እና ያው ልጆች አንዳንድ ጊዜ ዩቱብ የሚሰሩ ወንድሞቻችን ሲመቻችላቸው ይመጣሉ ካልተመቻቸው ደግሞ በዛው ይጠፋሉ። ሰው ይጨነቃል ምናምን ብለው የሚያስቡ አይመስለኝም። ለምንድ ነው አላውቅም። ልክ እንደ ባለፈው አሁን የዛሬ ስንት ቀን ነው በሉል እና ዘላለም እንግዲህ የምታውቋቸው መስፍን የሞተ ጊዜ በጣም እንትን ላይ ነው ያቆሙት ቪዲዮውን። በቃ የተኩስ ድምፅ ምናምን እና በዛ ሰዓት ሰው እንቅልፍ አጥቶ በጭንቀት እንዴት ብለው እንትን እንዳሉ ፈጣሪና ፈጣሪና እኔና ፈጣሪ ብቻ ነው የምናውቀው እንዴት ጭንቀቱ ማለት ነው። የሆነ የሚያጓጓ ነገር ላይ የህንድ ፊልም ካያችሁ ልክ እንደዚያ የሆነ ነገር አድርገው ቀጥ አድርገው ካቆሙት፣ ከዛ የሆነ ነገር ሆኑ ብላችሁ ነው የምታስቡት እንጂ ደህና ናቸው ብላችሁ አታስቡ። ምክንያቱም የሆነ የጥይት ድምፅ ከሰማችሁ በኋላ መረጋጋት አትችሉም እና አሁን ይሄ የዚህ ልጅ ጉዳይ ባለፈው እንደዛ አድርጎ ጓደኛው ደብድቦት በጣም ሰው ባይደርስለት፣ እንደውም እሱን ለመግደል በጣም ብዙ እንትን ያረገ ሴራ እያሴረበት የነበረው የገዛ ጓደኛው ነበር። ሶ በዛም ሰዓት ማንም ሰው ይሄ ልጅ ከጎኑ የለም፣ አብሮት የሚሰራውም የለም። አብሮት የሚሰሩ ልጆች ናቸው የከዱት። አሁን ይሄ ሁሉ ጊዜ ሲጠፋ ታዲያ ሰው እንዴት አይጨንቅ? ይሄን ይሄን እያዩ ማለት ነው። የሆነ ቪዲዮ ሲለቁ በምክንያት ነው። ሰው የምታይውን ቪዲዮ ነው የምታምኑ እንጂ ድራማ ነው ምንድን ነው አንልም። የሚለቀቅልን ቪዲዮ ጥሩን ከሆነ በጥሩ እናያለን፣ መጥፎን ከሆነ ደግሞ በመጥፎ ነው የምናየው። እና የዛ ልጅ እንደዛ አድርጎ ቪዲዮ ከለቀቀ በኋላ በጣም ትፈራላችሁ። የሆነ ነገር እንዳያደርጉት ምናምን ትላላችሁ እና አይደለም፣ ይሄ ሁሉ ጊዜ ጠፍቶ ይቅርና ማለት ነው። ለማንኛውም እኔ እውነት ስለመጣ ደስ ብሎኛል። በጣም ብዙ ሰዎች አሉ እንደዚህ ሲጠፉ የምትጨነቁ ሰዎች። ግን እነሱ ለምንም አያስቡም፣ እንደምታያቸው ነው። ሰው ጠፋ አልጠፋ፣ ጠፋን አልጠፋን ብለው ሰው ያስብልናል ብለው የሚጨነቁ ሰዎች ከስንት አንዶች ናቸው እንጂ አብዛኞቻቸው ምንም አይመስላቸውም በቃ። ሰው ካልተመቸው የሆነ ፎቶ ፖስት አድርጎ ከላይ የሆነ ጽሑፍ መጻፍ ይችላል። ግዴታ ቪዲዮ መልቀቅ የለባቸውም። ያው እንግዲህ ሰው በጣም ከባድ ነው፣ ብቻ ደህና ስለሆነ እግዚአብሔር ይመስገን። እኔ የሆነ ነገር ሆነው ይሆናል ወይ፣ አግተውት ሊሆን ይችላል እያልኩ ስንቱን ነገር ስቀበጣጠን ነበር። እንግዲህ ዋናው ደህና መሆኑን ነው፣ ሌላ ነገር ምንም አታልችልም ማለት ነው ባሉበት ሰላም ይሁኑ። የማንንም መጥፎ ነገር አያሰማን። ያው እኛ ስንከታተል ዝም ብለን አይደለም። ሲጠፉም ጭንቀት ነው፣ የሆነ ነገር ሲሆኑም ጭንቀት ነው። ልክ ከጎናችሁ ያለ የዘመዳችሁ ወይ የሆነ የቅርብ እንትናችሁ ነው የሚመስልን። በተለይ እዚህ በጣም ረጅም ጊዜ የምንከታተላቸው እንትኖቻችን የሆነ ነገር እንትን ሲጠፉ ከነሱ በላይ እኛን የምንጨነቀው እና አሉ አንዳንዶችም የሚያስቡ አሉ። ስነ ሲጠፉ ይህ እንደዚህ ብለው ነው ምናምን ብለው የሆነ ኮሜንት የሚጽፉ በጽሁፍ የሚጽፉ አሉ፣ ብዙ ሰዎች አሉ። አብዛኛው ደግሞ ካልተመችን በቃ ማንም ሰው አይፈልገንም ብለው ስለሚያስቡም ይሆን አይደን ነው። ብቻ ስለጠፉ እኔ በጣም ጨንቆኝ ነበር፣ ግን ያው ደህና ስለሆነ እግዚአብሔር ይመስገን በመጀመሪያ ስለመጣ ደስ ብሎኛል። ሙድ ደግሞ የሆነ ቴክስት ጽፎ ሰላም ነኝ ብሎ ቢሆን የተሻለ ነበር። ያው እንግዲህ ዋናው ደህንነቱ ነው። ለማንኛውም ዋናው ሰላም መሆናቸው ነው። ያው እንግዲህ ሲጠፉ ሲጠፉ ዝም ብለን ነው የምንጨነቀው፣ እነሱ ምንም ነገር አይሆንም ብለን እናስብ ማለት ነው። እኔም በጣም ብዙ ብዙ ነገር እያሰብኩ ነበር። የሆነ ነገር አረጉት ወይ አገቱት ወይ ብቻ እያልኩኝ ነበር ግን እሱ ሰላም ነኝ፣ በጣም ይቅርታ ብሏል። እንግዲህ ምንም ማድረግ አይቻልም ማለት ነው። እኛ የምንፈልገው ሰላም መሆናቸው ነው። የሆነ ሰው ካገታቸው አንዳንድ በተለይ ይሄ ልጅ ለምዶ፣ ታውቃላችሁ፣ ብቻውን ነው እንትን የሚለው፣ ከሰዎች ጋር ብዙ ጊዜ አይቀራረብም። ካያችሁት የሆነ ቢያገቱት ወይ የሆነ እንትን ቢሉት ማንም ሰው የሚፈልገው ሰው ያለ አይመስለኝም። ጓደኛ አለው ብዬ አላስብም። እኔ አላውቅም። ባለፈውም የገዛ ጓደኞቹ አብሮት የሚሰሩ ናቸው። እንግዲህ የስልክ ጥሪያቸውን እያንዳንዳቸው ሲያጣራ ለሱ ምን አይነት ሴራ እያሴሩለት እንደነበረ ከስልክ የራሳችሁ ከሚላላኩት በራሱ እንትን ያየው ነው በራሱ ዓይንና እና ምንም የሚታመን ሰው እንደሌለ እንግዲህ አይታችኋል እናንተም ብዙዎቻችሁ ማለት ነው። እና ብቻውን ደግሞ የሚቀሳቀስ ሰው ይጎዳል። ለእንትንም ለምንም እንትን አይልም እና ለዛም ነው እኔ ጨነቄ ጠፍቶኝ ሳለ ይሄን ያክል ጊዜ ሶስት አራት ወር ቀላል አይደለም። ሰው ለሁለት ሶስት ቀን ኮምፖስት ካላደረጉ ምን ሆኑ፣ ምን አሉ፣ ምን ገጠማችሁ እያልን ብዙ ነገር እናስባለን አይደለም፣ ይሄ ሁሉ ጊዜ ማለት ነው። ለማንኛውም ሰላም ስለሆነ እኔ በጣም ደስ ብሎኛል። ያው እንግዲህ በአዲስ ቻናል የመጣው ምን ማለት ያ ላይ ማታውቁ ከሆናችሁ እንትኑ ከላይ ያስቀምጥላችኋለሁ። ገብታችሁ እንግዲህ ደህንነቱን ማየት ትችላላችሁ ማለት ነው። እኔ እንደኔ መቼም እየተጨነቃችሁ ትኖራላችሁ ብዬ አስባለሁ። የሆነ ሰው ሲጠፋ በምክንያት ነው። የሆነ ነገር አስቸጋሪ ነው። ብቻ እግዚአብሔር ክፉ ነገር ያደርቅላችሁ ባሉበት የማንንም መጥፎ ነገር እና አንፈልግም። እግዚአብሔር ክፉ ነገር ያርቅላቸው። በተለይ በሰው ጉዳይ ገብተው የሚሰሩ ወንድሞች በጣም ብዙ ናቸው። ሰው ለነሱ ነው እኔ የማስበው ማለት ነው። እናንትናን እኔ በጣም ወዳቸው ልዑል እና ዘላለም የሆነ ሲጠፉ የሆነ ቴክስት ይጽፋሉ። ደህንነታቸውን ምናምን ከኮሜንት ስር ይጽፋሉ። አብዛኛው የሆነ ጽሑፍ ይጽፋል። እዚህ ልጅ ደግሞ ጸጥ ስላለ ይመስለኛል መጥፎ ነገር እንድናስብ ያደረገን፣ ወይ አግተውት ነው ወይ የሆነ ብቻ እያን ብዙ ቀብጣጥረናል። ለማንኛውም ደህና ስለሆነ እንግዲህ እግዚአብሔር ይመስገን። ባሉበት እግዚአብሔር ይጠብቃቸው። ለሰው የሚጨነቁ በሙሉ እነሱም እግዚአብሔር ይጠብቃቸው፣ እነሱ ምንም ነገር አይንካቸው እያለ ለማንም መጥፎ ነገር አንመኝም። ባሉበት ሰላም ፍቅር ነው የምንመኝላቸው ወንድሞቻችን። እነሱ ለሰው ብለው ነው እየተሯሯጡ ያሉት። አሁን በራሱ ችግር እንኳን መወጣት የሚያቀተው ሰው በሰው ችግር ገብተው ደግሞ እራሳቸውን አሳልፈው በጣም ብዙዎች አሉና፣ እንደዚህ አይነቶችን ወንድሞቻችን ያብዛልን። ከተበዳይ ጎን ቆመው እውነቱን የሚጋፈጡ ሰዎች ስላሉ እግዚአብሔር ይክበር ይመስገን። አሁንም ብዙ ተባዙ እንላለን። ክፉን ነገር ያርቅላችሁ። በያላችሁበት ሰላምና ፍቅር ነው የምመኝላችሁ። ከእናንተ የምንጠብቀው አሁንም ይሄ ንጹህ ልባችሁ ለሰው የምታደርጉት ደግነታችሁ በጣም ብዙ፣ ያልተነገሩለት ብዙ ሰዎች ያላወቃቸው በጣም ብዙ ደጋግ ደጋግ አሉ። የኛ ሰው አብዛኛው ይሄ የውሸት ቪዲዮ ነው መመልከት የሚፈልገው እንጂ ትክክለኛ እንትን የሚሰሩትን ሰዎች ገብተው በጣም ብዙ ሰው አያያቸውም እና ያልታዩ ሰዎች በጣም ብዙ ሰዎች አሉ። ልክ እንደነዚህ ልጅ ማን ነው የዚህ ልጅ ስራውን እንግዲህ በጣም ታቁት ታቁታላችሁ። ለምንም የማይበግር ልጅ ነው ብቻውን እኳና እንዴት አድርጎ ሰዎችን መጋፈጥ እንደሚችል በጣም ብዙ ጊዜ ለረጅም ጊዜ የምንከታተለው ሰዎች ስለዚህ ልጅ ማንነት በደንብ እናውቃለን። ደግሞ እንደ እነዚህ አይነት ጀግና ጀግና ወንድሞቻችን እግዚአብሔር ይጠብቅልን። ምንም ነገር አያሰማን የነሱን መጥፎ ነገር ባሉበት ሰላም ፍቅራቸው ይብዛልን ነው የምንለው። እኔ የማንንም ክፉ አያሰማን፣ ባሉበት ሁሉንም ሰላም ያደርጋቸው። እንደት ሲጠፋ የሆነ ጭንቅ ይላል። በእርግጥ ያው እንግዲህ ደህንነቱን ከሰማን ቢያንስ ምንም እንትን አትሉም አታስቡም ማለት ነው። በራሱ ቻናል ለምን እንዳልመጣ አላቅም። አዲስ ቻናል እንዴት ሊከፍት እንደቻለ ያው የሁለቱም የኔ ነው ችግር የለውም። ሰብስክራይብ አድርጉ ብሏል። ለማንኛውም ሰብስክራይብ እያደረጋችሁ እየገባችሁ ዩለት ወንድማችን እንግዲህ በአዲስ ስራ መጥቷል። ስለመጣ ደስ ብሎናል። ስለጠፋ ተጨንቀን ነበረ። ስለ ሁሉም ነገር እግዚአብሔር ይመስገን እንላለን። ለማንኛውም የዛሬው ቪዲዮ ይሄን ይመስል ነበረ። ከተመቻችሁ ቪዲዮ ላይክ፣ ሼር እያረጋችሁ አበረታቱን ስትገቡ ሁላችሁም ቪዲዮ ላይክ እያደረጋችሁ ጀምሩ። ለምታበረታቱን እህት ወንድሞቹ ከልብ ከልብ ነው አመሰግነው። ሰላም ፍቅር ተመኘሁላችሁ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ። እንወዳችኋለን። ባይባይ። ባይ ባይ